ክቡራን ሚኒስትሮች፣ ስቴት ሚኒስትሮች፣ ክቡራን የጀግናው ሀገር መከላከያ ሰራዊት ከፍተኛ አመራሮች፣ በየደረጃው ያላችሁ የመንግስት የስራ ኃላፊዎች፣ ከሁሉ አስቀድሜ በዚህ አመት በተለይ የለውጡ መንግስት የተመሰረተበትን ጊዜ ሪፎርም የተደረገበትን ጊዜ እና ሰላማዊ በሆነ ሁኔታ የስልጣን ሽግግር የተደረገበትን ሰባተኛ አመት ሁላችሁም ሁላችንን አክብረናል። ከዚያ ማግስት የዘጠኝ ወር አፈጻጸማችንን ለመገምገም በመገናኘታችን እንኳን ሰላም መጣችሁ፣ እንኳን ለዚህ አበቃን ለማለት ፈልጋለሁ። የኢትዮጵያን የኢኮኖሚክ እድገት ሪፎርሙን ተከትሎ ሶስት አይነት ሀሳቦች ይነሳሉ። በብዛት ሀሳቦች ስለሆነ ወደ ተግባር ወደ ድርጊት እየተቀየሩ ያሉት ሀሳቦች ላይ በሚገባ የትኛው ሀሳብ ላይ ነው በደንብ ረግጠን መንቀሳቀስ ያለብን የሚለው ስለሚጠቅመን ነው የማነሳቸው። አንደኛው ሀሳብ አጠቃላይ ሀገራዊ ሪፎርሙ በርካታ ነገሮችን ፈጽሟል። የኢትዮጵያ እድገት ከጊዜ ወደ ጊዜ እየተሻሻለ ነው። የለውጡ መንግስት በርካታ ስራዎችን ሰርቷል። በፖለቲካ ሪፎርም ብዙ ጊዜ የተወያየንባቸው የምናውቃቸው ናቸው። አጋር እና ሌሎች ተብለው የተገለሉ የማህበረሰብ ክፍሎችን ያቀፈ ፓርቲ፣ አንድ አገራዊ ፓርቲ እንዲኖር የተደረገው ሪፎርም ቀላል አይደለም። ከዚህም ባለፈ ደግሞ ተፎካካሪ ፓርቲዎችም የመንግስት አካል እንዲሆኑ፣ የመንግስት አስፈጻሚ እንዲሆኑ አጀንዳው አገር የመገንባት አገር የመስራት በጽኑ መሰረት ላይ የማስቀመጥ እንጂ ሌላ የአሸናፊና የተሸናፊ ፖለቲካ እንዳይኖር ለማድረግ በርካታ ስራዎች ተሰርተዋል። ይሄ ብዙ ጊዜ ተወያይተንበታል። በኢኮኖሚ እድገታችንም ከዚህ በፊት ከነበረው በርካታ ሀገራት በኮቪድ ጊዜም በተንገደግዱበት ወቅት የሰራነውን ስራ ሁላችንም እናውቀዋለን። እነዚህ ሁሉ ውጤቶች በቱሪዝሙም የሰራናቸው፣ በማዕድን የሰራናቸው፣ በየሴክተሩ የሰራናቸው ስራዎች በሙሉ በጣም ትልቅ ናቸው። ስለዚህ ሪፎርሙ በተሳካ መልኩ እየሄደ ነው፣ የለውጡ መንግስት በተሳካ መልኩ እየሄደ ነው። ይሄ ማንም ሰው ዲናይ ማድረግ የለበትም የሚል ሀሳብ ያላቸው ሰዎች አሉ። ከዚህ ባለፈ ግን ችግሮችን ደግሞ የማያዩ ማለት ነው እና በኖርማል ሁኔታ የሚንቀሳቀሱ በጣም በርካታ ነገር ሰርተናል። ማንም ያልሰራነውን ነው የሰራነው። በከተማ ልማትም በኮሪደር የሰራናቸው ስራዎች ለብዙ ሀገራት ምሳሌ ናቸውና ብዙ ነገር ሰርተናል። ስለዚህ የሰራነውን ስራ ማንም ሊያናንቅ አይችልም። እኛ በጣም ትልቅ ነገር ሰርተናል ብሎ በኖርማል ሁኔታ የሚንቀሳቀስ የነበርንበትን ችግር የነበርንበትን ድህነት፣ ኋላ ቀርነት በሚገባ ያልተገነዘበ ብዙ ስለሰራን ምን ከዚህ በኋላ እኮ ብሎ ትንሽ በድሉ ሰከር የሚል አስተሳሰብ ያለው አለ በአንድ በኩል በሌላ በኩል ደግሞ የዚህ ተቃራኒ የሶሻል ሚዲያ እና ሀገር የሚያፈርሱ አካላት ሀሳብ ይዞ አሁንም ችግሮች አሉ፣ በርካታ ችግሮች አሉ፣ ኢትዮጵያ ውስጥ ችግር ነው፣ ኢትዮጵያ የፈረሰች ሀገር ናት፣ የጸጥታ ችግር አለ፣ ድህነት አለ፣ ኋላቀርነት አለ፣ ኑሮ ውድነት በሙሉ ሶሻል ሚዲያ የሰራናቸውን ስራዎች በዜሮ ለማባዛት የሚሰራውን ሀሳብ በሙሉ ይዞ በጣም ሁሌ በችግር ውስጥ እና ምን ልንሆን ነው በሚል እና ያመጣነውን ነገር ወይም ደግሞ የዓለማዊ ሁኔታውንም የአካባቢያችንን ሁኔታም በደንብ ያልተረዳ ችግር ብቻ የሚያወራ አስተሳሰብ አለ። ሶስተኛው እና ይህ አመራር መያዝ ያለበት የሰራናቸውን ስራዎች በአግባቡ መለካት፣ በአግባቡ ሴሌብሬት ማድረግ በአግባቡ ኮሚኒኬት ማድረግ በአግባቡ ለሌላው ማስረዳት፣ ነገር ግን ደግሞ የሚቀሩን ስራዎች ላይ ደግሞ ከዚህ በፊት ከነበርንበት ድህነት፣ ኋላ ቀርነት አኳያ አሁንም መሮጥ አለብን የሚል በጊዜ የለንም መንፈስ የሚሰራ አመራር መሆን አለበት። መካከለኛውን መንገድ መምረጥ ያስፈልጋል ማለት ነው። ሁሉንም ነገር በችግር በችግርና በዜሮ ማባዛት ይሄ የሌሎች አካላት ተልዕኮ ነው። እዚያ ውስጥ ገብቶ ሶሻል ሚዲያ ውስጥ ውሎ ሰራተኛውን በሚገባ የማይመዝን የማይከታተል፣ የማይሰራ በጥቂት ሰራተኞች፣ በጥቂት ኃላፊዎች፣ በጥቂት ታታሪዎች ብቻ ተቋማችን እየተንቀሳቀሰ ያሉ አካባቢዎች አሉ። እነዚህን መፈተሽ እና ማስተካከል ያስፈልጋል። ሪፖርቱ ሲቀርብ ስናይ በብዙ ጉዳዮች ላይ ከአሰብነው በላይ የፈጸምንባቸዋሉ፣ ያሰብነውን ያሳካንባቸዋሉ። ትኩረት ደግሞ የሚፈልጉ አካባቢዎች አሉ። ስለዚህ ካሰብነው በላይ የፈጸምነውንም የፓርቲያችን ዓላማ የመንግስታችን ዓላማ ካሰብነው ነው በላይ ማቅዶ መፈጸም ነው የሚለውን ጉዳይ እንዳሳካን ወስደን በደንብ ሴሌብሬት ማድረግ ያስፈልጋል። አሁንም ግን የሚቀሩ ስራዎች አሉ። ያለንበት ቀጠና ያለንበት ዓለም በብዙ ነገሮች ራስን መቻልና መንቀሳቀስ የሚጠይቅ ነው።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 አንድ ነገር ተነሳ። የተነሳው ነገር ምንድን ነው? የሰራተኛችን ስንለካ ሰማንያ አምስት በመቶ በላይ ከፍተኛ ቢሆን ዘጠና በጣም ብዙ ነው እና ይሄ ምንም የማናሳካው ነው። ሰማንያ አምስት በመቶ እጅግ በጣም ጥሩ የሚለው ወይ ከሰማንያ ወይ ከሰማንያ አምስት በመቶ በላይ መሆን አለበት ዘጠና በመቶ የሚለው ትንሽ ይከብዳል የሚል እና በሌላ በኩል ደግሞ እኛ እኮ የምናቅደው ያቀድነውን ወይም ደግሞ እያንዳንዱ ሰው እያንዳንዱ ሰራተኛ የተሰጠውን ስራ መቶ ፐርሰንት ይሸፍናል፣ እያንዳንዱ ተቋም ያቀደውን ይፈጽማል ብለን ነው መጀመሪያ እየተነሳን ያለ ነው። ስለዚህ መቶ መፈጸም ለምንድን ነው እንደ ትልቅ ነገር የሚታየው? ከመቶ በላይ መፈጸም ለምን ልምምድ አይደረግም? ሪኮግኒሽንም ሲደረግ ሽልማትም ሲሆን ሌሎች ለየት ያለ ስራም ሰሩ ብለን ስንገመግም ለምንድን ነው ከመቶ በላይ የሚፈጽሙትን ማናይ? መቶ መፈጸምማ እኮ ኦልሬዲ ያቀድነው እኮ ልንፈጽም ነው። እና ምን ማለት ነው እንድምታው የሚል ክርክሮች ነበሩ። ይሄ በደንብ ላስተዋለው ሰው ትልቅ ትምህርት ነው። ሲጀመር ሁሉም ተቋማት ሁሉም ሚኒስቴር መስሪያ ቤቶች የሰሯቸውን ስራዎች መቶ ፐርሰንት መስራት አለብኝ የሚል እሳቤ አለ ወይ ነው የመጀመሪያው። እንደ ተቋም ይሄን ካላሰብ በቃ ሰማኒያ ፐርሰንት ሲፈጽም እንደ ትልቅ ደስታ ሊያይ ይችላል፣ ግን ሀያ ፐርሰንት ውስ መቶ ፈጽማለሁ ብሎ አይደል ቃል ይገባ የሚሉ ጉዳዮች በደንብ ሲሪየስ መታየት አለባቸው። በእርግጥ የሲቪል ሰርቪስ ሪፎርሙ ላይ ወጣ ገባ አካሄድ እንዳለን ሁላችሁም ታቁታላችሁ። በሰሞኑ ግምገማችንም ያየ ነው። ከዚህ በኋላ ሁሉም ተቋማት የአገልግሎት አሰጣጥና አስተዳደር ማሻሻያ ሪፎርምን መፈጸም ዝም ብሎ የውዴታ ሳይሆን ግዴታ ነው፣ ግዴታ ነው። አገልግሎት አሰጣጥ ለየትኛውም ሰው ሊያሳስበው ይገባል። በጠንካራ ሰራተኛ የታጀበ በጠንካራ አመራር የታጀበ የአገልግሎት አሰጣጥ ስራ መስራት አለብን የሚል በጣም በትልቁ ነው የተሰመረበት። እና ከዚህ በኋላ ያለን ግምገማ የአገልግሎት አሰጣጣችን ምን ደረጃ ላይ ነው ያለው። የጠንካራ መንግስት መገለጫ አንዱ አገልግሎት አሰጣጥ ስለዋል። የሪፎርሙ አላማ ሰራተኛ ማብቃት ነው። ይህ ሀገር ትልቅ ሀገር ነው። የያዝነው ሲቪል ሰርቫንት ብቻ ሳይሆን ሌላም ያስፈልገናል። ስለ መንግስት የሲቪል ሰርቪስ ሪፎርም ብቻ አይደለም፣ ስለ መንግስት የአገልግሎት አሰጣጥና አስተዳደር ሪፎርም ብቻ አይደለም ፕራይቬት ሴክተሩም ራሱ የግል ሴክተሩም ራሱ መንግስት እንዲንቀሳቀስ ይፈልጋል። የግል ሴክተሩም፣ መንግስትም፣ ህዝቡም በጋራ ሲንቀሳቀስ ነው የምናስበውን ብልጽግና በአጭር ጊዜ ማምጣት የምንችል የሚል ውሳኔ ተወስኗል። ስለዚህ ብዙ እዚህ የምናያቸው የሚቀርቡልን ሪፖርት የፈጸምናቸው አሉ። በጣም ትኩረት ሰጥተን ደግሞ የምንሰራባቸው አሉ። ስለዚህ እንደ ከዚህ በፊቱ ዝም ብሎ ተጃምሎ መንቀሳቀስ የለም ማለት ነው። መንግስት ትኩረት የሰጠባቸውን ስራዎች፣ ተቋማት ያቀዷቸውን ስራዎች መፈጸም የሚችሉበት አውድ መፈጠር አለበት። ካልፈጸሙ ደግሞ ለምን የሚል ብስጭት ውስጥ መግባት አለባቸው። በጥቂት ሰራተኞች ብቻ የሚንቀሳቀስ ተቋም መገንባት የለብንም። የጠንካራ መንግስት